ኦኬ፣ ኦኬ አዳዲስ መረጃዎች ተሰምተዋል። አብርሃም ወደ ውጭ ሊወጣ የመጨረሻ የሚባለውን ፕሮሰስ ከአዲስ አበባ ሆኖ እያደረገ እንደሆነ ሰምቻለሁ። በዚህ ዙሪያ ዘርዘር መረጃዎችን የማደርሳችሁ ይሆናል። እንደዚሁም አብርሃም የጋሼዬን ትዕዛዝ እንግዲህ ረግጦ ነው እየወጣ ያለው። በዚህ ዙሪያም የምላችሁ ነገር አለኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። ወደ መጀመሪያ ጉዳይ ስገባ አብርሃም አሁን ላይ አዲስ አበባ እንደሚገኝና የመጨረሻ ፕሮሰሱን ወደ ዱባይ ለመሄድ እየተዘጋጀ እንደሆነ ሰምቻለሁ። እንግዲህ አብርሃም በትናንትናው ዕለት ልጁን ለመሰናበት ወደ ሩታ ቤት ማቅናቱ የሚታወስ ነው። በትናንትናው ዕለት ይህንን መረጃ አድርሻችሁ ነበረ ሩታ ልጅን ማየት አትችልም ብለው ነበረ። ምክንያቱ ደግሞ አብርሃም ሩታን ረግጦ ነው እየሄደ ያለው። ሩታ ቁርጥን አሳውቀኝ በምትልበት በዚህ ሰዓት፣ ወይኔን ምረጥ ወይ ሄርሜላ ምረጥ በምትልበት በዚህ ሰዓት አብርሃም አንድም የተቆረጠ ውሳኔ ሳያሳውቃት እንግዲህ ልጄን አሳይኝ ብሎ ነበረ ትናንትና፣ ልጁን ለመሰናበት ወደ ሩታ ቤት ያቀናው። ነገር ግን እንዳሰበው ፖዘቲቭ የሆነ መልስ አላገኘም። ሩታ ከልክለዋለች ማለት ነው። ልጁን እንዳይሰናበት ሩታ አድርገዋለች። ልጅን ማየት አትችልም ነው ያለችው። በዚህም እንግዲህ አብርሃም ልጁን ሳይሰናበት ወደ አዲስ አበባ ማቅናቱን ሰምቻለሁ ማለት ነው። አብርሃም አሁን ላይ አዲስ አበባ ይገኛል። የመጨረሻ የሚባለውን ዝግጅት እያደረገ ይገኛል። የሚወጡትም ወደ ዱባይ እንደሆነ ሰምቻለሁ። ሄርሜላና አብርሃም ተያይዘው ነው የሚወጡት። ከጎናቸውም ብሩክ እንዳለ ሰምቻለሁ። ብሩክም አብሮ ይወጣል። ብሩክ ብቻ አይደለም፣ የተለያዩ ክሮዎች እንደሚወጡ ሰምቻለሁ። እንደ ካሜራ ክሩና የመሳሰሉት ሰዎች እንደሚወጡ ሰምቻለሁ። እንግዲህ ጉዞ ከመዝናኛነት ባለፈ እንደ አንድ ስራም ነው ማለት ይቻላል። ምክንያቱም እዛ ለመቀረጽ ካሜራማን ይዘው እንደሚሄዱ ሰምቻለሁ ማለት ነው። እንግዲህ አብርሃም ቆርጦለታል ማለት ይቻላል። አሁን ላይ አብዷል ማለት ይቻላል። ቆርጦ ጉዞውን ለማድረግ ወደ ዱባይ ለመሄድ የመጨረሻ ዝግጅቱን እያደረገ ይገኛል። አሁን ላይ አዲስ አበባ ይገኛል ማለት ነው። አብርሃም እውነት ይህን ነገር ያደርገዋል ወይስ የሆነ ችግር ተፈጥሮ ይሄ ጉዞ እንደባለፈው ሊስተጓጎል ይችላል? ይህን ነገር ነው በቀጣይ የምናየው ማለት ነው እንግዲህ። እኔ ባሄድ እመርጣለሁ። ነገር ግን አብርሃም አምርሯል ማለት ይቻላል። ሄርሜላ ነች አሁን ላይ አይኑን ሸፍና አይኑን አስራ እየመራችው ያለችው። የሚገርመው በጣም የሚያስቀው ነገር ባለፈው ሄርሜላ የፍቅር ጥያቄ ካቀረበች በኋላ ሰላም ያንን ሁሉ ድራማ ሰርቶ ራሱን ስቶ ሆስፒታል ገብቶ እንግዲህ ከኤርሚላ ጋር ተመልሰው ደግሞ ጓደኝነታቸውን ሊቀጥል ችሏል። ያው ሁሉም ነገር ማስመሰል እንደሆነ የታወቀ ነው። ነገር ግን የሚገርመው ነገር ይሄ ፍቅር እውነተኛ ነው ወይ በሄርሜላ በኩል ያለው ፍቅር እውነተኛ ነው ወይ የሚለው ነገር ትንሽ አነጋጋሪ እያደረገው ይገኛል ምክንያቱም አንድ ሰው የፍቅር ጥያቄ አቅርቦ ሪጀክት ከተደረገ በኋላ ለማገገም ብዙ ጊዜያት ይፈጁበታል ወይም ከዛ ሰው መራቅ አለበት ለማገገም ነገር ግን በሄርሜላ በኩል የታዩትን ነገሮች ወዲያውንም ወደ ጓደኝነት እየተመለሰችው ፍቅሯንም ትታ ቀጥታ እንግዲህ የእህትነትና የንጹህ ጓደኝነት ሪሌሽንሽፕ እንጀምር ያለች ይመስላል። ይሄ ነገር ትንሽ አስቂኝም ያደርገዋል። በአንድ በኩል ደግሞ እውነተኛ ፍቅር እንዳልሆንም ያሳያል። ምክንያቱም የእናንተን ፍቅር ሪጀክት ካረገ ሰው ጋር መቀጠል ማለት ትንሽ ህመም አለው። ትናንትና እንዳልኳችሁ ትንሽ ይከብዳል። በጣም ህመማችሁን ችላችሁ ነው። እና ኢምፖሲብል ነገርም ያደርገዋል በአንድ በኩል ደግሞ ፌክ ሊሆን ይችላል። ሄርሜላ እያለችው ያለው ፍቅር እውነተኛ ላይሆን ይችላል ማለት ነው። ለማንኛውም አብርሃምና ሄርሜላ ሊበሩ ነው። ዝግጅታቸውን ጨርሰዋል። አሁን ላይም አዲስ አበባ ይገኛሉ። በቀጣይ ምን ይከሰታል ይህንን የምንመለከት ይሆናል ማለት ነው። በሌላ በኩል እንግዲህ ጋሽዬ በጣም አሁን ላይ እየተቆጡ ነው ያሉት። በትናንትናው ዕለትም አረሻችሁ ነበረ ጋሽዬ። በጣም በጣም ልጁ ላይ እየጮሁበት ይገኛሉ። ቤተሰብን ጠብቅ፣ ቤተሰብን አታፍርስ እያሉት ይገኛሉ። እየለመኑት ይገኛሉ። እየተቆጡት ይገኛሉ። እንግዲህ አብርሃም ማንንም ሰው አልሰማም እያለ ይገኛል። ጋሽዬ ደጋግመው ደጋግመው እየመከሩት ይገኛሉ። በዚህ ጋር የሽምግልና ፕሮሰስ አለ። እሱን እያመቻቹ ይገኛሉ። ነገር ግን አብርሃም አልያዝ አልጨበጥ ብሏቸዋል። ጋሽዬን ምን እንደሚያደርጉ ነው የጠፋባቸው። ምክንያቱም ጋሽዬ መጀመሪያ ቀለል አድርገው ነበረ ነገሩን፣ ሁለቱን ለማስታረቅ እሞክራለሁ ወይም ቀላል ነው ለኔ ሲሉ ነበረ። ነገር ግን እንዳሰቡት የሆነ አይደለም። ተደጋጋሚ በተደጋጋሚ አብርሃምን በፎርስም ይሁን በልመና ይሁን ለማሳመን እየሞከሩ ይገኛሉ። ነገር ግን አብርሃም አሁን ላይ ዓይኑ ታውሯል ማለት ይቻላል። ሄርሜላም ትክፋው እንግዲህ፣ በራሱም ግፊት ይሁን ወይም እያስመሰለም ይሁን አብርሃም አሁን ላይ እያደረገው ያለው ነገር ትክክለኛ አይደለም። እንግዲህ የአባቱን ትዕዛዝ ረግጦ ነው አሁን ላይ ለመውጣት ዝግጅቱን የጨረሰው ማለት ነው። ነገር ግን በጋሽዬ በኩል ጥሩ ስሜት የለም። ደጋግመው ደጋግመው እንዲመለስ እየነገሩት ይገኛሉ። አብርሃምም እየሰማቸው አይደለም። አልያዝ አልጨበጥ ብሏቸዋል ማለት ነው። ጋሽዬ ምን ያደርጋሉ? በቀጣይ ይህም ትንሽ አጓጉዬ ያደረገው ነገር ነው። ምክንያቱም ጋሽዬ ሽምግልና ይዘዋል፣ እዚህ ጋር ሩታንና አብርሃምን ለማስታረቅ ሽምግልና ይዘዋል። ነገር ግን ሄርሜላ አልተቻለችም ማለት ይቻላል። አብርሃምን ጠፍንጋ ነው እንግዲህ ወደ አዲስ አበባ የወሰደችው፣ ቀጣይ በቦርሳዋ ጭና እንግዲህ ወደ ዱባይ ይበርራሉ ማለት ነው። ይህን ነው በቀጣይ የምንጠብቀው። አብርሃም ፋዘሩንም መስማት ትቷል። ማንንም አዳመጥ ትቷል። ኦዲየንስም አይሰማም በዚህ ሰዓት እንደምታዩት ነው። ሩታንም እንግዲህ አሻፈረኝ ብሎ ረግጦ ነው የሄደው። ወይም ፍታኝ ወይ ደግሞ ተስማምተን እንኑር እያለች ትገኛለች ሩታ፣ ቁርጤን አሳውቀኝ እያለች ትገኛለች ሩታ። ነገር ግን አሻፈረኝ እያለ ይገኛል እሱ። ፎከሱ ዋናው ልጁ ላይ ነው። ወይ ልጄን አሳየኝ ነው ከአንቺ ጋር ያለኝ ጉዳይ አብቅቷል ይመስላል በአብርሃም በኩል ያለው ነገር ከሩታ ጋር ያለው ሪሌሽን በጣም እየሻከረ ይገኛል። አብርሃም ሩታ ጋር የሚሄደው ለልጁና ለልጁ ብቻ ነው ማለት ነው። ይሄ ነገር ደግሞ ሩታን እያስደሰታት አይደለም። ለዚህ ነው ልጅን አታይም እያለችው የምትገኘው ሩታ። ምክንያቱም ዋነኛ መሳሪያዋ እሱ ብቻ ስለሆነ ልጁን አለማሳየት ስለሆነ ነው አታይም እያለችው የምትገኘው ማለት ነው። እንግዲህ አብርሃም የሚያሳዝነው ነገር ልጁንም ሳይሰናበት ነው እንግዲህ ሊወጣ የተዘጋጀው። ይህም ትንሽ አሳዛኝ ያደርገዋል። ምክንያቱም አልመለስም እያለ ይገኛል። ያው ሁላችንም እንደምናውቀው ለመዝናናት እንደሆነ እናውቃለን። ነገር ግን በአብርሃም በኩል እየተናፈሰ ያለው ነገር አልመለስም፣ በዛው ነው መቀረው እያለ ይገኛል። ይሄ ሩታ ላይ ጫና ለመፍጠር ነው፣ ሩታ ፍርሃት ውስጥ ለመክተት ነው እየታወቀ ነው። ከዚህ በፊት ብሎት ነበረ። ከዚህ በፊት ቻይና ሲሄድ አልመለስም ብሎ ነበር የሄደው፣ ነገር ግን በሶስተኛው ቀን ነው ከች ያሉት አመት ባለው ብሎ እንግዲህ ሸወዱን። ከዛ በኋላ በፍጥነት እመለሳለሁ ሲል ነበር። አሁንም ይሄው ነው እየተደገመ ያለው። ለመዝናና ነው የሚሄዱት እንግዲህ፣ አየር ቀይሮ ለመመለስ ነው ማለት ነው። ግን የሚያሳዝነው ነገር ልጁን ሳያይ ነው በዚህ ጋ የሄደው፣ በዚህ ጋ የአባቱን ትዕዛዝ ረግጦ ነው የሄደው። እንግዲህ ሲመለስ ደግሞ ቤተሰቡ በምን አይነት ሪያክሽን ይጠብቋል የሚለው ነገር ትንሽ አሳሳቢ ያደርገዋል። አብርሃም አሁን ላይ በጣም የጋጠወጥ ስራ ነው እየሰራ ያለው ማለት ይቻላል። አፋችንም ሞልተን እንደዚህ ማለት እንችላለን። እንግዲህ ወደ ቀልቡ ይመለሰው ማለት እንፈልጋለን። የተጋረዱበት ነገሮች ይጠራሉ ብለን እናስባለን። አብርሃም ወደ ቀልቡ እንዲመለስ እንመኛለን። ቤተሰቦች ለዛሬ ያስኩላችሁ ይህንን ይመስል ነበር። አብርሃም ወደ ውጪ ሊሄድ ተዘጋጅቷል፣ ወይም ፕሮሰስ የመጨረሻ የሚባለውን እያደረገ ይገኛል። በጋሽዬ በኩል ከፍተኛ ቁጣ ተሰምቷል። በሩታም በኩል እንግዲህ ልጅን አላሳየን ማለቷ የሚታወስ ነው። ይህን ነበር ያስኩላችሁ። ሰብስክራይብ ላይክ፣ ሼር ማድረግ እንዳትረሱ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የእግሬ ልጆች ሰላም ነው።